የወለደቻትን ልጅ በሐሰት አባት ነው ብላ በመወንጀል በተበዳይ በር ላይ ልጇን ጥላ የጠፋችው እናት በእስራት ተቀጣች። በባሌሮቤ ከተማ አስተዳደር ጎባ ክፍለ ከተማ ውስጥ የወለደችውን ልጅ አባት ነው ያለችው ግለሰብ ስም በመጻፍ ጨቅላ ህጻኑ በር ላይ የጣለች ግለሰብ በእስራት መቀጣቷን የጎባ ከተማ ፖሊስ አስታውቃል የጎባ ክፍለ ከተማ ፖሊስ ጽህፈት ቤት የሴቶችና ህጻናት ጉዳይ ወንጀል ምርመራ መሪ ሳጅን አለሚቱ ጣፋ ለብስራት ራዲዮ እንደተናገሩት ተከሳሽ ሙንታሀ ኢብራሂም የተባለች የ23 ዓመት ወጣት ከጋብቻ ውጭ የወለደችውን ሴት ልጅ አባቷ ነው ያለችውን ግለሰብ ሰውነቱን በመጻፍ ጨቅላዋን ከተጠቀለለችበት ልብስ ውስጥ በማስቀመጥ በሩ ላይ ጥላ መሰወሯ ተገልጿል። ጠዋት ላይ የቤቱ ባለቤት የህጻኗን ለቅሶ በመስማት በር ላይ የተጣለችዋን ህጻን ልጅ አንስቶ ለፖሊስ ሲያስረክብ የጨቅላዋ ወላጅ አባት መሆናቸው የተጻፈው ወረቀት ከጨቅላዋ ህጻን ከተጠቀለለችበት ጨርቅ ውስጥ በመገኘቱ አባት ተብሎ ስማቸው የተገለጸው የቤቱ ባለቤት በቁጥጥር ስር ውለው ምርመራ ሲካሄድ እንደነበረም ተገልጿል። ፖሊስም የጨቅላ አባት ስም ጽሁፍ ጽፋ የጣለችውን ተከሳሽ ከሁለት ቀን ስትል በኋላ ጎባ ከተማ ውስጥ ከተሸሸገችበት በቁጥጥር ስር በማዋል በምርመራ ሂደት ድርጊቱን በመፈጸሟ አምና ወላጅ አባቱ ስሙን የጻፈችው ግለሰብ እንደሆነ ለፖሊስ በሰጠችው ጋር አረጋግጣለች። የጨቅላዋ አባት ተብሎ ስማቸው የተጻፈው ግለሰብ ግን በፍጹም የተወለደችው ልጅ የእኔ አይደለች እናቷ ጋር ምንም ግንኙነት የለኝም በማለት በመከራከራቸው ጉዳዩ በማስረጃ ተጣርቶ በተገኘው ማስረጃ ከተጠያቂነት ነጻ እንዲሆን መደረጉም ተገልጿል። ፖሊስም በተከሳሿ ላይ አስፈላጊው ምርመራ ሂደት በማደራጀት አጠናቆ ለአቃቤ ህግ የላከ ሲሆን አቃቤ ህግም ግንቦት ግንቦት 6 ቀን 2017 ዓ ም ለጎባ ክፍለ ከተማ ወረዳ ፍርድ ቤት ላይ በወንጀል ህግ ቁጥር 574 ሰውን በአደጋ በማጋለጥ ወይንም በመተው በሚል ክስ የመሰረተባት መሆኑም ተገልጿል። በአቃቤ ህግ የተመሰረተውን ክስ የተመለከተው የጎባ ክፍለ ከተማ ወረዳ ፍርድ ቤትም ግንቦት 11 ቀን 2017 ዓ ም በዋለው ችሎት ተከሳሽ ሙንታሄ ኢብራሂም በጤና ና በእድሜ እንዲሁም በማንኛውም መንገድ ራሷን መጠ መጠበቅ የማትችል ጨቅላ ህጻን ለአደጋ በማጋለጥና ጥሎ በመሰወር ወንጀል ጥፋተኛ መሆኗን በአቃቤ ህግ ማስረጃ ሙሉ በሙሉ በመረጋገጡ ተከሳሽ በሁለት ዓመት ከስድስት ወር እስራት እንድትቀጣ የተወሰነባት መሆኑን ሳጅን አለሚቱ ጣፋ ጨምረው ገልጸዋል። ስትር ሰማራ አለባቸው ዘግባለች። በዲላ ከተማ ሀገር አቀፍ ፈተና ለሚወስዱ ተማሪዎች ከማጠናከሪያ ትምህርት በተጨማሪ የስነ ልቦና ስልጠና እየተሰጠ መሆኑ ተገለጸ። በዲላ ከተማ የማህበራዊና የተፈጥሮ ሳይንስ ተማሪዎችን ጨምሮ በአጠቃላይ 2435 ተማሪዎች የ2017 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን እንዲወስዱ የከተማው ትምህርት ቢሮ አስታውቋል። ፈተናውን 1246 ተማሪዎች በአምስት ትምህርት ቤቶች በኦንላይን ሲስተም የሚፈተኑ ሲሆን የተቀሩት ደግሞ ባለው የኮምፒውተር እጥረት የተነሳ በሶስት ትምህርት ቤቶች ውስጥ በወረቀት እንደሚፈተኑ በዲላ ከተማ የጌዲዮ ዞን ትምህርት ጽህፈት ቤት ኃላፊ አቶ ዮሴፍ ሆርዶፋ ለብስራት ራዲዮ ተናግረዋል። ለተማሪዎቹ እየተሰጠ ከሚገኘው የስነልቦና ልቦና ስልጠና ጎን ለጎን ጎዱ ፕሮጀክት የሚል ስያሜ ያለው የማጠናከሪያ ትምህርት ከዩኒቨርሲቲዎች በማቀናጀት ከተማ አስተዳደሩ 7110 ብር በመመደብ በተመረጡ መምህራን በሳምንት 3 ቀን እየሰጠ መሆኑም ተገልጿል። ይህንን የማጠናከሪያ ትምህርት የጀመረው በ2016 ዓመት መሆኑን የገለጹት ኃላፊው የተማሪዎቹ የማለፍ ምጣኔ ካለፈው አመት ጋር ሲነጻጸር በከፍተኛ ሁኔታ መጨመሩንም ተናግረዋል። በየጊዜው በሚካሄደው የግምገማ ተማሪዎች ለማጠናከሪያ ትምህርት ያላቸው ፍላጎት ከፍ ማለቱን የገለጹ ሲሆን ሁሉም ተማሪዎች የፋይዳ መታወቂያ መውሰዳቸው ተገልጿል ስትል መባወርቅ ነዘግባለች። በቻይና የኮሌጅ ተማሪዋ የወር አበባ ፍቃድ ለማግኘት ሱሪያን አውልቃ እንድታሳይ መጠየቋ ቁጣ እንቀሰቀሰ። በቤጂንግ የሚገኝ አንድ ኮሌጅ ለወር አበባ ፍቃድ እረፍት ተማሪዋ ብቁ ሆና እንድትገኝ የወር አበባ ላይ መሆኗን እንድታረጋግጥ ከተጠየቀች በኋላ ከፍተኛ ቁጣን ቀስቅሷል። ክሊኒክ በሚመስለው ክፍል ውስጥ የተፈጸመውና ና በማህበራዊ ሚዲያ ላይ የተሰራጨው ቪዲዮ እንደሚያሳየው አንዲት ወጣት ሴት የወር አበባ ላይ ስለመሆኗ የሕመም ፍቃድ ከማግኘቷ በፊት ሱሪዋን አውልቃ ማሳየት አለባት ተብሎ ስትጠየቅ ያሳያል። በመሰረቱ ይህ የትምህርት ቤት ሕግ ነው ስትል አንዲት ግለሰብ ስትናገርም ተስተውሏል። የሀገር ውስጥ መገናኛ ብዙኃን የቪዲዮ

በጌንጌዳን ኢንተርናሽናል ዩኒቨርሲቲ ኮሌጅ ክሊኒክ እንደሆነ ለይተው የገለጹ ሲሆን በኋላ ላይ ሰራተኞቻቸው ፕሮቶኮልን ተከትለዋል ሲል በመግለጫውም ተናግሯል። ነገር ግን ማህበራዊ ሚዲያ ተጠቃሚዎች ድርጊቱን እንደ ከባድ የግል መብት መጣስ ነው ሲሉም ተደምጠዋል። ተማሪዋም ሆነች የጌንጌዳን ኢንስቲትዩት ለመገናኛ ብዙኃን ምላሽ ከመስጠት ተቆጥበዋል። የጌንጌዳን ኢንስቲትዩት ባወጣው መግለጫ ድርጊቱን በኦንላይን ሲስተም የሚያሳየው ቪዲዮ የተዛባ ነው ሲል ጠቁመው ከእውነት የራቀ ቪዲዮዎችን በተንኮል በሚያስራጩ ግለሰቦች ላይ ህጋዊ እርምጃ የመውሰድ መብት እንዳለም ገልጸዋል። ተማሪዎች የወር አበባቸውን በወር ውስጥ ብዙ ጊዜ ሰበብ አድርገው ከትምህርት የሚቀሩ ከሆነ ኮሌጁ ለምን አይመዘግብም? ያን ያህል ውስብስብ አይደለም ሲል አንድ አስተያየት ሰጪ በዌይቦ ላይ ጽፏል። የመንግስት ሚዲያዎች ጉዳዩን ተችተው ዘገባም ሰጥተዋል። ከቻይና ብሔራዊ ሬዲዮ ጣቢያ በተላለፈ አስተያየት ላይ እንደተገለጸው የወር አበባ ጉዳይ ለሴቶች በጣም የቀረበ ጉዳይም ነው። እንደዚህ አይነት ህጎች ተማሪዎች ምቾት እንዳይሰማቸውና በተማሪዎች ስነ ልቦና ደህንነት ላይ አሉታዊ ተጽዕኖ ያደርጋል ሲሉም ዘግበዋል። ፑንትላንድ ሀያ ሰባት የየመን አሳ አጥማጆችን በቁጥጥር ስራዋለች። በሶማሊያ ከፊል ራስ ገዝ የሆነችው የፑንትላንድ ግዛት የጸጥታ ኃይሎች መርከባቸው በፑትላንድ ውሃ ህገወጥ መንገድ አሳ ሲያጠምዱ የነበሩ ሀያ ሰባት የየመነ አሳ አጥማጆች ከአንድ የሶማሊያ ዜጋ ጋር በቁጥጥር ስር መዋላቸውን አስታውቃለች። የፑትላንድ የአሳ ና የባህር ሀብት ሚኒስተር ማይሞን አንድ የተሰኘውን ጀልባ በፑትላንድ የባህር ጠረፍ ጥበቃ አባላት ግንቦት አስራ አራት ቀን ሁለት ሺ ሀያ አምስት በራስ አሴር የባህር ጠረፍ ተይዛለች ብለዋል። አሳ አስጋሪዎቹ በፑትላንድ የአሳ ማስገሪያ ህግ የተከለከለውን ሀዊ በመባል የሚታወቀው ዘዴ ተጠቅመዋልም ተብሏል። ባለስልጣናቱ አክለውም መርከቧ ከሚኒስተር መስሪያ ቤቱ ጋር ይፋዊ ቅንጅት የሚያከናውን የፑንትላንድ ህግ የጣሰች ና የተመዘገበ የሀገር ውስጥ ተወካይ እንደሌላትም ገልጸዋል። ሚኒስተሩ ይህ የፑንትላንድ የአሳ ሀብ ህግ በግልጽ የጣሰ ነው። ጀልባው ና ሰራተኞቹ የሚጠቀሙባቸውን የህግና ና የቁጥጥር ፕሮቶኮሎች አላከበሩምም ብለዋል። አሳ አስካሪዎቹ በአሁን ጊዜ በእስር ላይ የሚገኙ ሲሆን ህጋዊ ክስ በዚህ ሳምንት በባርጋል ወረዳ የመጀመሪያ ደረጃ ፍርድ ቤት ይደረጋል ተብሎ ይጠበቃል። በሞቃዲሾ የሚገኘው የየመን ኤምባሲና ሌሎችም የሚመለከታቸው የሶማሊያ ባለስልጣናት እንዲያሳውቁት መደረጉም ተገልጿል። ይህ በእንዲህ እንዳለ በሐድራማውት ክልል አስተዳደር ስር የሚገኘው የአረቢያ ባህር የአሳ ሀብት አጠቃላይ ባለስልጣን አሳ አጥማጆች ለማስፈታት የሶማሊያ ባለስልጣን ጋር ግንኙነት ማድረጉንም አስታውቋል።